ማዕድን ቁፋሮ በመቀጠል ሁለተኛው አደገኛ ዘርፍ ነው። በአቬሬጅ ከስምንት ሺህ በላይ የሰው ኃይል ይኖራል። የኮንትራክተሮቹን ሳይጨምር ማለት ነው ችን አንዷ ነው። ወለል እኛ ያለንበትን ባይሸፍን መቶ ሺ ብር ነው ቅጣቱ። ጆሮ መከላከያ እና የአይን መከላከያዎችን እንዲጠቀም እናደርጋለን። ሕይወት ነው እና ሕይወት ተቋረጠ ማለት እራሱ ብቻ ሳይሆን ቤተሰቡ ይጎዳል። አሁንም መቶ ፐርሰንት ቆሟል ማለት አይደለም። እያንዳንዱ ሰው ኦልሞስት ሰልጥኗል እዚህ በሚገባው ልክ በሚፈልገው ደረጃ የሚፈልገውን ስኬት እያሳካ መሄድ ይችላል ማለት ነው። ሰላም እንደምናላችሁ ውድ ተመልካቾቻችን፣ አሁን የምንገኝበት ሰዓት የአዲስ አበባ ግንባታ ፍቃድና ቁጥጥር ባለስልጣን ከአዲስ ሚዲያ ኔትወርክ ጋር በመተባበር እያዘጋጀ የሚያቀርብላችሁ የቴሌቪዥን ፕሮግራም ሰዓት ላይ ነው። እንግዲህ በዚህ ፕሮግራም ሰዓት ላይ በባለስልጣኑ የሚሰሩ ስራዎችን የምንቀኝበት፣ መረጃን የምናገኝበት የቴሌቪዥን ፕሮግራም ሰዓት ላይ ነው። ዛሬ እንደተለመደው አዲስ ርዕሰ ጉዳይ ይዘን ተገናኝተናል። ዛሬ እንግዲህ ልናየው ልንቃኘው የወደድ ነው ርዕሰ ጉዳይ በግንባታ ላይ የሚደረጉ ሴፍቲዎች ወይም ደግሞ ደህንነቶች ምን ይመስላሉ ብለን ነው ቅኝት ልናደርግ የወጣ ነው። በግንባታ ላይ አንድ ግንባታ ሴፍቲ ወይም ደህንነትን ጠብቋል ሲባል ምን ምን ሲያደርግ ነው፣ በተለይ ለሰራተኞቹ ምን ምን ሲያሟላ ነው ግንባታ ላይ ያለ ደህንነት ተጠብቀዋል ማለት የምንችለው እንችለው። ከዛ በመመለስ ደግሞ የተለያዩ ሳይቶች ላይ ወይም ደግሞ የግንባታ ቦታዎች ላይ በመሄድ እንግዲህ ግንባታ ላይ ያሉ ህንፃዎች ወይ ደግሞ ቦታዎች ሴፍቲን አሟልተው እየሰሩ ነው ወይ ብለን ደግሞ ምልከታ እናረጋለን ማለት ነው። እናንተ እስከ ፕሮግራማችን ፍጻሜ አብራችሁ ሆናችሁ እንድትከታተሉ ጋብዛቸዋል። በግንባታ ላይ ያው እንደ ማንኛውም ኦኩፔሽን ወይም ስራ ኮንስትራክሽን ኤንድ ሴፍቲ አንዱን ራሱን ችሎ ያለ ዘርፍ ነው። በዋናነት በግንባታ ላይ የሚደርሱ አደጋዎችን ቀድሞ መለየት፣ እንዳይከሰቱ ማድረግ፣ ኮንትሮል ማድረግ ኢንጁሪዎች እንዳይከሰቱ የማድረግ ስራ ነው። ግንባታ ፍቃድ ባለስልጣን የአዲስ አበባ ከተማ ልማት የሚመለከተው አብዛኛው የህንፃ ግንባታ ነው። አደጋውን በብዛት የሚደርሰው እዚህ ላይ ነው። ምክንያቱም ሃይራይዝ ወይም ከፍተኛ ህንፃዎች ናቸው የሚገነቡትና፣ እዚህ ላይ ሴፍቲ የሚባሉት እንግዲህ የሰው ደህንነት ሰው እዛ ላይ ግንባታ ላይ ስራ ሲወጣ መከናወን ያለባቸው ግንዛቤ ማስጨበጥ ነው። ከሰራተኛው ጀምሮ ባለሙያ እዛ ጋር ከትልቁ ሴፍቲ ኢንጂነር የሚባል አሁን በየሳይቱ እንዲመጣ ነው የሚፈልገው። ለእሱ ደግሞ ኢንጂነር ሁሉ ሴፍቲን ያውቃል ማለት ሳይሆን የተወሰነ ቢያቅም ከስሩ የሚቀጠሩ ሰራተኞች የሚሰሩ ቀን ሰራተኞች አሉ። ግንበኛ፣ ናጽ የሙያ ሰራተኞች አሉ። እነዚህም ስራቸውን እንጂ ስለ አደጋው ግንዛቤ ላይኖራቸው ይችላል። ኮንስትራክሽን ከማዕድን ቁፋሮ በመቀጠል ሁለተኛው አደገኛ ዘርፍ ነው። ስለዚህ እሱን ህጉ በሚያዘው ህጎች አሉ፣ በቂ ህጎች አሉ። ኢትዮጵያ ውስጥም ኢንተርናሽናል የሚታወቁ ለሁሉም የሙያ ዘርፎችም አሉ፣ ለኮንስትራክሽንም ደግሞ ይበልጣል። ስለዚህ እሱን ተከትሎ ባለሙያዎች፣ የግንባታ ሰራተኞች እንዲጠነቀቁ ማድረግ ሰራተኞች ብቻ ሳይሆን ከላይ ከማናጀር ጀምሮ ከድርጅት ባለቤቶች ጀምሮ ፕሮጀክት ማናጀሮችም ሳይት ኢንጂነሮችም ከዛ ደግሞ ወረድም ሲል ሰራተኞችም ድረስ እንዲጠነቀቁ የምናደርግበት ነው። ይሄም ደግሞ የኮንስትራክሽን ዘርፉ በዋናነት የዲዛይን ማንዋሎች አሉት፣ የኮንስትራክሽን ማንዋሎች አሉት። የእነዚህ አጠቃላይ ታርጌት ደግሞ ደህንነትን ማስጠበቅ ነው ሴፍቲ እዛ ውስጥ ለሚሰራ ሰራተኛ በሙሉ ይመለከታል። እሱ ብቻ አይደል፣ ለአንቺን ጉብኝት ስትይ ህግ የሚለው ስቶር ገብተሽ ሄልሜት፣ ማንጸባረቂያ፣ ጫማ ሴፍቲ ሹ አድርገሽ ነው የምትገቢ። እንደ አዲስ አበባ ኮንስትራክሽን ፍቃድና ቁጥጥር ባለስልጣን የሚያስቀምጡት ሚኒመም የደህንነት መጠበቂያ መሳሪያዎችን ሰራተኞች እንዲያደርጉ የግንባታ ሳይቶች የጥንቃቄ መልእክቶች በዙሪያቸው እንዲኖሩ ማድረግ፣ እነዚህን የመሳሰሉትን ነገሮች ማድረግ ሳይቶች ይጠበቁባቸዋል። አሁን ላይ ደግሞ እየመጣ ያለው ነገር እያንዳንዱ ሳይት የግንባታ ቁጥጥር ወይም ደግሞ የሴፍቲ ኦፊሰሮች እንዲመደብላቸው ማድረግ ይጠበቅበታል። ለእያንዳንዱ የተለያየ ስራ ለምሳሌ አናጺ በየእንጨቱ ማለት በየብረቱ ላይ ተንጠላጥሎ ሲያስር ሲሰራ ራሱን በቤልት ማሰር አለ። ይሄ ግዴታ ነው። አናጺ ጋር ሌላው ለምሳሌ ከመሰረት ከአፈር ውስጥ ስንነሳ አፈር ውስጥ ሾሪንግ የሚባል አለ። ያ ሾሪንግ አፈር ለመከላከል ነው እንዳይናድብ። ያንን የሚከታተል ሴፍቲ ኢንጂነርና እውቀት ያለው ሰው ያስፈልጋል። ምክንያቱም አድሮ ጠዋት ወደ ስራ ስገባ ለሊት የተደረገ ነገር አታውቅም። ሙቭመንት ሊኖር ይችላል። የሆነ እንቅስቃሴ ካለ ወደዛ አካባቢ ሰው እንዳይደርስ ይደረጋል። ሌላው ከመሬት በላይ ከወጣ በኋላ መሸፈን አለበት። ያንን ሽፋን በስነ ስርዓት በአረንጓዴ ኔት ይሸፈናል። እነዚህ ሴፍቲዎች ምንድነው አጎራባች ላይ፣ መንገደኛ ላይ፣ ከታች የሚሰራው ሰራተኛ ላይ የሚወድቁ ነገሮች እንዳይኖሩ ነው። ሴፍቲ ከተማ ውስጥም የሚሰሩ ህንፃዎች ላይ አረንጓዴ መረቦች ተሸፍኖ እናያለን በብዛት ይሄ ከሴፍቲ ከመጣ በኋላ ትኩረት ከተሰጠ እንደ ከተማ የመጣ ትኩረት ነው። እና ብዙ ለውጦች አሉ። ግንዛቤ የደረሰባቸው ሰዎች ላይ በጣም ቀንሷል። ልክ አደጋ ደርሶ ይሄን ነገሮች ከእንትን ካለ ለአንድ አመት ለሁለት አመት ኮምፕሊትሊ ያግዳል ላይሰንሳቸውን፣ ይቀማል። ሴፍቲ ሽፋን ሳይሰራ ቢገነባ ባለቤቱ ምን ይቀጣል? በእርከን የሚል አለ። ችን አንዷን ወለል እኛ ያለንበትን ባይሸፍን መቶ ሺህ ብር ነው ቅጣቱ። ስለዚህ ቅጣቱም ከፍተኛ ነው። ሶፍትዌር ተመልካቾቻችን እንግዲህ ቆይታችን እንደቀጠለ ነው። አንድ ግንባታ ደህንነቱን ጠብቆ ለሰራተኞቹ እንደዚሁም ለሕንፃው እየሰራ ነው ማለት ምን ማለት እንደሆነ ተረድተናል። ምን ምን ነገሮች ደግሞ ሲያሟላ ነው ደህንነት ያለው ለሰራተኞቹ ደህንነቱን የጠበቀ ግንባታ እየተካሄደ ነው የሚለውን ነገር እንግዲህ ለማየት ሞክረናል። ስለዚህ ይህንን መሰረት በማድረግ ደግሞ አንድ ሁለት ቦታዎች ላይ ሳይቶች ላይ ወጥተው የግንባታ ቦታዎች ላይ ማለት ነው ሄደን እንግዲህ ምልከታን እናደርጋለን ማለት ነው እነዛ የምንሄድባቸው ሳይቶች ወይ ደግሞ የግንባታ ስፍራዎች ለሰራተኞቻቸው ደህንነት ወይም ሴፍቲ ምን ምንን አሟልተው እየሰሩ ነው፣ እንደዚሁም ደግሞ ግንዛቤ ለማስጨመጥስ ምን እየሰሩ ነው ብለን ምልከታ እናደርጋለን። አንድ ግንባታ ምን ምን አሟልቶ ወደ ስራ መግባት አለበት? ግንባታ ሲባል ያው ቦታው ፈቃድ ማግኘት አለበት። የሚገነባበት ቦታ የሚያሰራው ዲዛይን የጸደቀ መሆን አለበት። ሪልስቴት ከሆነ ደግሞ የሪል ስቴት ፍቃድ ያስፈልገዋል። መንግስት ያወጣው የመንግስትን መመሪያ መከተል አለበት። የሚቀጥራቸው ባለሙያዎች ብቁነታቸውን ማረጋገጥ አለበት። የሴፍቲ ሕጎችን ማሟላት አለበት። ሌሎችም መንግስት የሚያስቀምጣቸው ቅድመ ሁኔታዎችን ማሟላት አለበት። እንዲሁም በኮንስትራክሽን ሕግ ሲሰሩ በእያንዳንዱ ሂደት ውስጥ ያሉ የእቃ ጥራቶችን ቴስት ማድረግ ባለበት ደረጃ ቴስት አድርጎ ማለፋቸውን ማረጋገጫ መያዝ መቻላል። ያንን ካለያዘ ያንን ካላሟላ አላሟላም ብለን ልንል ይችላል። የአገሪቷን ያስቀመጠችው ስታንዳርድ አለፍ ሲልም የዓለም አቀፍ ስታንዳርዶች የማቴሪያል ስታንዳርድ አሟልቶ መገኘት አለበት። እንደ አጠቃላይ ከደህንነት ጋር የተገናኘ ምን ምን ስራዎች ይሰራሉ? ያ እንደሚታየው በሴፍቲ የስራና አካባቢ ደህንነት ክፍል መሰረት የምንሰራቸው ስራዎች ጠዋት ሰራተኛ ወደ ስራ ሲገባ የግንዛቤ ራሱን ከአደጋ እንዲከላከል የግንዛቤ ማስጨበጫ ስራ ነው የምንሰራው። በተለያዩ አካባቢዎች ግቢ ውስጥ መግቢያ በር ላይ ስፒከሮች አሉ። ስፒከሮች ላይ ራሱ እንዲጠብቅ ፒፒ የስራ አደጋ መከላከያ መሳሪያዎችን በአግባቡ እንዲጠቀም እና ከተለያዩ የአደጋ ሊያስከትሉ የሚችሉ ጠንቆች በዙሪያው እንዲቀኝ ትምህርት እንሰጣለን ማለት ነው። በዛ በስፒከርና አማካኝነት ማለት ነው። በተረፈ ደግሞ የአደጋ መከላከል አሰስመንት ወይም ደግሞ ጥናት እንሰራለን ማለት ነው። በየጊዜው ይህን ስራ እንሰራለን። አደጋ ጥናቶችን ካደረግን በኋላ እነዚህ ጠንቅ የምንላቸውን ካገኘን በኋላ ስራ አስፈጻሚ ሲሆን ደረጃ ከኛ ከሴፍቲ ማናጅመንት ቢሮ ለእነሱ ሪፖርት እናደረጋለን። በዛ መሰረት እነዚህ ጠንቅ የሚባሉ ነገሮች ችግሮች እንዲፈቱ እናደረጋለን። ከሴፍቲ ጋር በተያያዘ ሴፍቲ እያንዳንዱ ሰው ኦልሞስት ሰልጥኗል እዚህ በቅርቡ እንዲያውም ከግንባታ ፈቃድ ኦልሞስት በአራት ዙር ወደ ሰባ አምስት ስታፎቻችንን አሰልጥናል። እነኛ የሰለጠኑት ደግሞ እንደየ አስፈላጊነቱ በተለያየ ስራ ዘርፍ ላይ የተሰማሩትን ሰዎች ያሰለጥናሉ፣ ግንዛቤ ይሰጣሉ። ጠዋት ጠዋት በስራሳ ሰብሰብ እያደረግን በትንንሽ ቦክሶች ላይ እየሰበሰብን ስልጠና እንሰጣለን፣ ግንዛቤ እናስጨብጣለን። ሰራተኛ ራሱን ለመጠበቅ የሚጠቀመው አንድ ሄልሜት ነው። ሄልሜት ነው፣ ከሚወርቅ ከማንኛውም ከመውደቅም ጭንቅላት አደጋ እንዳይደርስበት የሚከላከል ዋናው ነገር ነው። ሁለተኛ ነው፣ ማንጸባረቂያ ነው። ማንጸባረቂያ አብሮት የሚሰራ ሰራተኛ የተለያዩ ሰራተኛ አይቶት በአግባቡ እይታን ይፈጥራል ማለት፣ ይሄን ደግሞ አደጋን ከመከሰት ይቀንስልናል ማለት ነው። ሌላ ሴፍቲ ጫማዎችን፣ ሽፍን ጫማ እግር እንዳይቆ ያው የግንባታ ቦታ ስለሆነ የሚወጋ የተለያዩ የሚቆርጡ ነገሮች ሊኖሩ ይችላሉ። ከእነዚህ ጠንቆችን እንትናሉ ይጠበቃል ማለት ነው። ሌላ የሚበይድ ካለ ድምፅ፣ ከፍተኛ ድምፅ ያለበት ካለ የጆሮ መከላከያና የአይን መከላከያዎችን እንዲጠቀም እናደርጋለን ማለት ነው። ከፍታ ሲወጣ ቀበቶዎች አለ፣ ቀበቶ ይጠቀማል። ከእንደገና ደግሞ መደገፊያ ነገሮችን ይጠቀማል ማለት ነው። ወደ ላይ ሲወጣ መደገፊያ አለን እስካፍሌት የሚባለ እሱን እንሰራለን ማለት ነው። ቀበቶም ያደርጋል ማለት ነው። ይሄ ከመውደቅ አንድ ሰራተኛ ወርቆ ጉዳት እንዳይደርስበት ይከላከልናል ማለት ነው። ጥልቅ ቁፋሮ የሚደረግበት ቦታ ስለሆነ ኩዌሽን እነዚህ አንድ ሰው ድንገት ወደዛ እንዳይገባ እንዳይጠጋ፣ አንድ ሜትር ጠጋ ብለን እናስራለን ማለት ነው። ኢዱኬሽን የሚባል ላስቲክ አለ ዙሪያ እናስራለን። በተረፈ ከጀርባ ደግሞ አጥር እንሰራለን ማለት ነው። ኔት መረብ የሚመስለው አረንጓዴ መረቡ ታች በሚንቀሳቀስ ሰራተኛ ላይ ወርቆ ጉዳት እንዳይደርስ መረቡ ይይዝልናል ማለት ነው። ፒፒዎችን የአደጋ መከላከያ ሄልሜት፣ ማንፀባረቂያና ጫማዎችን ሳያረግ ያገኘነው ሰራተኛ ከስራው መጀመሪያ ማስጠንቀቂያ እንሰጣለን፣ ከዛ ከስራው እናግዳለን ማለት ነው ለእነዛም ለበላይ አካሎች ለሚያሰሯቸው ሰራተኞች የጽሁፍ ማስጠንቀቂያ እንሰጣለን ማለት። በዚህ መሰረት እነዚህ ችግሮች እንዲቀረፉ እናደርጋለን። እዚህ የተፈጠሩ ችግሮች እንዳይፈጠሩ በየሳይቱ እየዞርን ስራውን ችግሩ እንዳይፈጠሩ የማድረግ ስራ እየሰራ ነው። ከሴፍቲዎች ጋር በጋራ የምንሰራቸው ስራ፣ ማከም ብቻ ጥቅም አላመጣም። ሰዎች ተጎድቶ ይመጣሉ። ተጎድቶ ማከም፣ ተጎድቶ ሪፈር ማለት ይሄ ብቻውን ስራ አይደለም። እንግዲህ አደጋ በሴፍቲ ህግ አደጋ አይከሰትም አይባልም። አደጋ መቀነስ ነው ምንችለው በተቻለ ፍጥነት ሰፋ ያለ ስራ ለመስራት ጥረት እያደረገ ነው። ሰው ኃላፊነት ወስዶ ራሱን መጠበቅ አለበት ብዬ ነው የማስበው። ምክንያቱም ህይወት ነው እና ህይወት ተቋረጠ ማለት ራሱ ብቻ ሳይሆን ቤተሰቡ ይጎዳል። ከዛ ሳልፍ ደግሞ በስሩ ያሉ ሰዎች የሚያስተዳድረው ሰዎች ይጎዳሉ። ብዙ ጊዜ አሁን የኢንሹራንስ ጉዳይ አይደለም። ኢንሹራንስ ያው ድርጅት ተገዶ ኢንሹራንስ ሊከፍ ይችላል። ግን ሰው በተቻለ መጠን አደጋ ሊያመጡ የሚችሉ ነገሮች አሁን ብዙ ጊዜ የምናየው የመቃወም ብዙ ሴፍቲ ላይ ያለን ትኩረት ትንሽ ስለሆነ ለዚህ ለአደጋ ለሚያመጡ ነገሮች ራሳቸውንም ሰራተኛ የምታሰሩትንም አገሩንም ማህበረሰቡንም ብንጠብቅ የተሻለ ነው የሚል እንትን አለኝ በሁሉ ደረጃ ያለ ችግር ስለሆነ ለማለት ነው አሁን የምንሰራው ሳይት ላይ እያያችሁት ነው። አብዛኞቹን የሰራተኞች እንቅስቃሴ ደህንነታቸው የተጠበቀ የህንፃውም ደህንነት ኤሪያው፣ ጠቅላላ አካባቢው ላይ ያለውን ደህንነት የተጠበቀ አድርገን እየተንቀሳቀስ ነው ያለ ነው። የደህንነት መጠበቂያዎችን ለሰራተኞቻችን በአግባቡ በመስጠት ከዛ ውጭ በደንብ ኦሪንቴሽኖችን በመስጠት በደንብ አዌር እንዲያደርጉ ወይም እውቀቱ እንዲኖራቸው እያደረግን ነው የምንቀሳቀሰው። ሴፍቲ ላይ መጀመሪያ የምናደርገው አደጋዎች እንዳይፈጠሩ መከላከል ነው። መጀመሪያ በመጀመሪያ የምንሰራው ማለት ነው። አደጋዎች ከተፈጠሩ በኋላ ያሉት ፈርስት ኤዶችና የሚባሉ ነገሮች እንዳሉ ሆነ ምልክቶች አሉ። ከዛ ውጭ የስራ ኤሪያዎቻቸውን በጣም ንጹህና የተስተካከለ ለስራ እንዲመች አድርገን አደጋዎች እንዳያጋጥሟቸው አድርገን ነው እንዲንቀሳቀሱ የምናደርገው ማለት ነው። ይህንን ስራ ከሰራንበት ከጀመርንበት ጀምሮ አሁን እስካለንበት ጊዜ ድረስ በሴፍቲ ምክንያት እየደረሰብን አካላይም ሆነ ሌሎችም ስነ ልቦና ምንም አይነት ጉዳት አልደረሰብንም። እስካሁን ድረስ ሰላማዊ ስራ ነው እየሰራን ያለ ነው። ያው ይህንን የሚያደረግ ነው ለሴፍቲ ያለንን ትኩረት ከፍተኛ በማድረግ ለእያንዳንዱ የሴፍቲ እንቅስቃሴዎች ከፍተኛ ትኩረት በማድረግና ስራውን ልክ የቴክኒካሉ ስራ በሚሰራበት ልክ ትኩረት አድርገን እየሰራን ስለሆነ እንደዚህ አይነት ችግሮች ገጥመውን አናውቅም። ለሰራተኞችን ኦሪንቴሽን እንሰጣለን። ከዛ ባለፈ ደግሞ አንዳንድ ሰራተኞች ይሄንን እንትን ባህል ባለመልመድ ተነሳ አንዳንድ ስህተቶች ሲሰሩ እናያለን። እነሱ እነሱን በግልም ይሁን በቲምም ኦረንት እናደርጋለን ቅጣትም እንጥልባቸዋለን። አደጋዎችን ለመቀነስ የደህንነት መጠበቂያ የምትጠቀሟቸው እቃዎች ካሉ ወይም ደግሞ ጽሁፎች ካሉ ምን ምንድን ናቸው እስኪ አጠቃላይ ንገረኝ ምልክቶች አሉ የኮንስትራክሽን ሴፍቲ ሳይሉ እነሱን በሚገባቸው ቦታዎች ላይ እንለጥፋለን ለነሱ ደግሞ ምን ማለት እንደሆኑ እውቀት እንዲኖራቸው እንሰጣቸዋለን ትሬኒንግ ከዛ ውጭ ደግሞ የሚከለክሉ ቦታዎች ምናምን አሉ እነሱን ማንኛውም ሰው እንዳይገባበት እንከለክላለን ዙሪያውን ደግሞ እንደምታዩት ህንፃውን ከውጭ ወደ ውጭ አደጋ እንዳያደርስ ህንፃውን እንከልላለን። አንዳንድ ተባራሪ ነገሮች እንዳይወድቀው ምናምን ህንፃውን እንከልላለን ማለት ነው። ሰራተኞቹ ምን ያደርጋሉ? ሰራተኞቹ በደንብ አዌርድ ስለሆኑ ከዚህ በኋላ ሄልሜት፣ አንጸባራቂዎችን፣ ግላቦችን ያደርጋሉ። ከዛ ውጭ ያው ደህንነት መጠበቂያ የምንላቸውን ማስክ ላብም ካሉ እነሱ እነሱ የሚጠቀሙባቸው ቦታዎች ካለ እነሱ ነው ያደርጋሉ ማለት ነው። ፋይዳው ምንድን ነው ማለት ከሁለቱም አንጻር ከሰራተኛውም አንጻር እንደዚሁም ደግሞ እንደ ተቋም ማለት ደህንነቱ የተጠበቀ ሰራተኞች ማሰራት ለተቋሙ ምን ይጠቅመዋል? የሚፈልገው ደረጃ የሚፈልገውን ስኬት እያሳካ መሄድ ይችላል ማለት ነው። ስትራክቸራችን እየሰራን ያለ ነው ህንፃ ነው። ህንፃውን በሚፈልገው ፍጥነት ኳሊቲ መስራት ይቻላል፣ ደህንነታቸው ከተጠበቀ እነሱም ኮምፎርታብል ነው መስራት ከቻሉ በጣም ኳሊፋይድ ሆኖ መስራት ይችላሉ ማለት ነው። ሰራተኞቻችን ኮንስትራክሽን ትልቁ የኢኮኖሚ መንቀሳቀሻ ነው፣ ገቢ ማግኛ ነው። ትልቅ ብዙ ሰዎች ነው ቀጥረን የምናሰራው። ያ ደግሞ ቀላል አይደለም ከኢኮኖሚ አንጻር። ሰራተኞቹም ደህንነታቸው ተጠብቆ እስከሰሩ ድረስ ከኤሪያው አይርቁ በደንብ መስራት ይጀምራሉ ማለት ነው። ያው ሀገራችን ላይ እንደሚታወቀው ኮንስትራክሽን ስራ ሲሰራ ወደ ፊዚካል ስራው ትኩረት ይደረጋል እንጂ ለሴፍቲ ስራዎች ብዙ ይህን ያክል ግምት የለም። ነገር ግን አሁን ላይ ካሉት መረጃዎች አንጻር ከምንሰማቸው ስታቲክሶች የተለያዩ ነገሮች አንጻር በኮንስትራክሽን ስራ ላይ ብዙ ሕይወት እያለፈ ብዙ ጉዳቶች እየደረሱ ነው ያሉትና ያንን ነገር ግምት ውስጥ አስገብቶ ሀገራችን ኮንስትራክሽን ትልልቅ ካምፓኒዎች ትኩረት ሰጥቶ ይህን ስራ መስራት አለባቸው ብዬ አምናለሁ። የእኛ ባለቤት አማካ አማካሪ ጋር ሆነን በመነጋገር እንዳደረግ ነው። አንድ የኮንትራት አካላችን ቢሆን የሴፍቲ ስራው የኮንትራት አካላችን ቢደረግ፣ ያው ኮንትራክተሩም ኃላፊነት ስለሚኖርበት ግዴታ ለዚህ አይነት ስራ ጊዜውንም ዋጋውንም ከፍሎ የሚሰራበት ሁኔታ ይመቻችለታል። ወይ ተመልካቾቻችን፣ እንግዲህ የግንባታ ላይ ደህንነትን አስመልክተን ያዘጋጀነው ፕሮግራም ይሄንን ይመስል ነበር። እንግዲህ አንድ ሁለት ቦታ ላይ ሄደን ቅኝት አድርገናል። እንግዲህ እነዚህ ያየናቸው ተቋራጮች ወይ ደግሞ ተቋማት ለሰራተኛ፣ እንደዚሁም ደግሞ ለሚሰሯቸው ሕንጻዎች ደህንነት የተለያዩ ነገሮችን እየሰሩ ይገኛሉ። ይህ እንግዲህ በጣም ይበል የሚያስብለው ቅድሚያ ለደህንነት በሚል መርህም ይዘው ነው እየሰሩ ያሉት። እንደዚህ አይነት ልምዶች እንግዲህ በሌላ ቦታዎችም መስፋፋት አለባቸው እንላለን። አብራችሁ ሆናችሁ ስለተከታተላችሁ ጀጋ አድርገናል። አመሰግናለን ጉዳይ ይዘን እስከምንገናኝ መልካም ሳምንት ይሁንላችሁ።